ይህ አርማዊ የሆነው ስፖርት ክለብ ወደ ፕሪምየር ሊግ ይገባል፣ ህዝባችን ይካሳል። የዘንድሮ ድል እጅግ በጣም ውብ፣ አስፈላጊ፣ ትክክለኛውን ጊዜ የጠበቀ ነው ብዬ አስባለሁ። ያው ሀረር ሲቲ እንደ አንድ አሸናፊ ቲም ነው የምናየው። ሁሉም ተሰብስበን ማክበርና ማመስገንና መሸለም አለብን። ክቡር ፕሬዚዳንታችን ያንን ተስፋ በሚክስ ሁኔታ ክለቡን በተሻለ መጠን አንድ ደረጃ ከፍ ለማድረግ ችለናል ማለት ነው። ፕሪምየር ሊግ ላይ ማንም ክልል ከነማ ሳይኖረን እኛ ከነማ ነበር። ለሀረር እግር ኳስ ይወሰተው በአረንጓዴ ቀይ ነጭ ማሊያ ደምቀው ዘመን ተሻጋሪ ድል ላስመዘገቡት የሀረር ከተማ እግር ኳስ ቡድን 2017 ቀላል አልነበረም። ፕሪምየር ሊግ ማድረግ ማለት ታዳጊዎች ህልም አለ ብሎም የሚጠቁሙበት ክለቡን እንዴት ተቀብለው ተገልብጠው እንደደገፉ ኳስ አል ሳንት ላይ እንደዛው መተን ያደርንበት እዚህ ገብተን ያደርንበት ጊዜ አለ። ያለ ምግብ ያለ እስከ አስር ሚሊዮን እስከ አስራ ሁለት ሚሊዮን በጀት እየተመደበ ነው። ይሄ ሁላ ውጤት የመጣው አቅደን ያመጣ ነው። ምናምን አንድም ስራ ታቅዶበት ካልሆነ ሊመጣ አይችልም። የለውጡም መሪ ይዘው የተንቀሳቀስበው የሚገኙት ክቡር ፕሬዚዳንታችን ኦርዲን በዲናቸው የሚመጥነው ፕሪሚየር ሊግ ነው። ለኢትዮጵያ ምልክት የሆነው ይሄ ሀረር ማዘጋጃ ቤት እና ሀረር ሲቲ ደሞዝ አታስቡ። ፕሪሚየር ሊግ ውስጡ ራሱ ለዋንጫ የሚጫወት ቡድን መገንባት መቻል አለብን እና ክለብ መኖሩ ለታዳጊዎች ተስፋ ነው። በትዝታ ያለፈውን አስር አመት ፊት የነበረውን ድል እየቆዘመ እያዘነ የሚያስታውስበት ወይ ያኔ እያለ የሚተክዝበት ጊዜ ነው። እሳቸው ያደረጉልን ነገር እንዴ ተብሎ የሚወራም ነገር አለ፣ በተግባርም የሚታይ ነገር ነው። ማህበረሰባችን በጣም ደስ ብሎት ያን የመሰለ አቀባበል አርግቶባቸዋል። መጀመሪያ የነበርንበት ቦታ ይሄ አይደለም፣ አይመጥንንም፣ ከተማዋን አይመጥንም ብለን የተነሳ ነው። ሀረ ናፈቀችውን ፕሪምየር ሊግ በእርግጠኝነት እዛ ቦታ ላይ እንገኛለን። የክልላችን ፕሬዚዳንት ክቡር አቶ እኛ እንደ ፕሬዚዳንታችን፣ እኛ ግን እንዳባታችን እግር ኳስ ወዳድ ነው ክልሉ። በአሁኑ ጊዜ እድልኛ ትውልድ ነን ብዬ ነው የማስበው። ሀረር እግር ኳስ ጨዋታዎች ደግሞ በአግባቡ ካልተመራ በአግባቡ ድጋፍ ካልተደረገለት ዝም ብሎ